የእውነተኛውን ሰው ቤትና ንብረት ለመቀማትና ለመዝረፍ እንደሚያስብ አመፀኛቱን እውነተኛ ሰው ብዙ ጊዜ ቢወድቅ እንኳን እንደገና ይነሳል። አመፀኞች ግን መከራ ያጠፋቸዋል። ምሳሌ ምዕራፍ 24 ከቁጥር 15 እስከ 16 ይህንን የጻፈችው ታዋቂዋ አትሌት ገለቴ ቡርቃ በፌስቡክ ማህበራዊ ገጿ ላይ ያሰፈረችው የመጽሐፍ ቅዱስ ክፍል ነበር። በእያንዳንዱ የአትሌቲክስ መድረክ ላይ ላገኘችው ስኬት የስኬቷ ምክንያትና ክብሩን መውሰድም ያለበት ከክፉ ሁሉ ሸሽጎ ለዚያ ደረሳት እግዚአብሔር መሆኑን ደጋግማ ተናግራለች፣ በይፋም ኖራ አሳይታለች። በእምነቷ ጠንካራ የሆነችው አትሌት ገለቴ ቡርቃ ስለ ኢየሱስ ክርስቶስ ጌትነትና አዳኝነት በአትሌቲክሱ መድረክ ላይ ሳይቀር በይፋ መስክራለች። ታዲያ በዛሬው ዕለት በተለያዩ ማህበራዊ ሚዲያዎች ላይ አነጋጋሪ የሆነውና እጅግ አሳዛኝ የሆነ ጉዳይ በስፋት ሲዘዋወርና ብዙዎችም ሲቀባበሉት እየተመለከትን ሲሆን ከልባቸው አዝነውም እግዚአብሔር ይፈርዳል እያሉ ሲያጽናናትና ሲያበረታቷት ተመልክተናል። እንደተሰማው መረጃ ይህቺ ጀግና አትሌት ይህቺ በመንፈሳዊ ሕይወቷም ጠንካራ የሆነች አትሌት ገለቴ ቡርቃ ለ20 ዓመታት ያፈራችውን ንብረት በባለቤቷ መዘረፏን በይፋ በአንድ ገመዳ ሾ በተባለ ኢንተርቪው ላይ ቀርባ በእንባ ስትናገር ለሰማ ሰው በእውነት ያ የታመነችው ጌታ ጣልቃ እንዲገባላት መጸለዩ አይቀርም። አትሌቷ ይህንን ጉዳይ ወደ ሚዲያ ከማውጣቷ ጥቂት ቀናት በፊት በፌስቡክ ማህበራዊ ገጿ ላይ እንደዚህ ስትል ጽፋ ነበረ ጥሩና መጥፎ ጊዜን፣ ትግልና ስኬትን አይቻለው። ጊዜ የማይገልጠው ሚስጥሮች የሉም። ነገሩ ሊገለጥ ተቃርቧል መሰለኝ ሕይወት ለመቆም በጣም ስትከብድ ተንበርከክ። ጸሎት እውነትን የሚናገር መንፈስ ነው ብላ አስፍራ ነበረ። ታዲያ ይቺ ታዋቂና ጀግና አትሌት የገጠማት ነገር ግን እጅግ አሳዛኝ ነው። በባለቤቷ ሙሉ ንብረቷን መዘረፏ የተሰማ ሲሆን አትሌቷ እንደተናገረችውም መኖሪያ ቤትና፣ መንግስት በተለያየ ጊዜ የሸለማት 11 መሬቶች ውስጥ አስሩን ባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌቷ በእንባ ጭምር ታጅባ ተናግራለች። ካሏት አምስት መኪኖች አራት መኪኖችን ባለቤቷ መሸጧን የገለጸች ሲሆን በአሁኑ ወቅት ልምምድ አቁማ በፍርሃት ለአንድ ዓመት ያህል ከቤት ሳትወጣ መቀመጧንም ጨምራ ተናግራለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የእኔን ጉዳይ እየተመለከተ አይደለም፣ በማለት የገለጸች ሲሆን እኔ የሚሰማኝ ጠፍቷል። አሁን የቀረው ጠቅላይ ሚኒስትሩ ነው። ጎዳና ከመውደቄ በፊት ህዝቡ ድምፅ የሆነኝ ብላም በእንባ ተናግራለች። ታዲያ ይቺ ከሶስት ጊዜ በላይ የወርቅ ሜዳሊያ ብዙ የብር ሜዳሊያን እንደዚሁም የተለያዩ አስደናቂ ሽልማቶችን በማምጣት የኢትዮጵያን ስም በዓለም አቀፍ መድረክ ያስጠራችው በዚህም ስኬቷ ጌታን ያስቀደመችው አትሌት ገለቴ ቡርቃ የገጠማት ይህንን ጉዳይ መስማት እውነት ወዴት እየሄድን ነው የሚያስብል ሆኖ አግኝተነዋል ይህንን የገጠማትን ከባድ ሁኔታ በጸሎት ወደ ጌታዋ እየጮች ያለችው አትሌቷ በዛሬው ዕለት እንደተናገረችው እግዚአብሔር ግን እንደ ሀያልና እንደ ጨካኝ ከእኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉም፣ አይከናወንላቸውምና በጽኑ እፍረት ያፍራሉ፣ ለዘላለም በማይረሳ ጉስቁልና ይጎሳቁላሉ። ትንቢተ ኤርሚያስ ምዕራፍ ሃያ ቁጥር 11 ላይ ያለውን የመጽሐፍ ቅዱስ ክፍል በመጥቀስ ሐሳቧን የገለጸችው አትሌት ገለቴ ቡርቃ ይህ ያመነችውና ከተበደሉ ጋር የሚቆመው አምላካችን ጣልቃ ገብቶ ካለችበት ከባድ ሁኔታ እንደሚያወጣት እናምናለን። እኛ ነገሮች አለቁ፣ አበቁ ባልንበት አስቸጋሪ ሁኔታ ውስጥ በ11ኛው ሰዓት ደርሶ ተአምርን የሚሰራ አምላካችን ለዚችም እህታችን ጸሎቷን ሰምቶና በድንገት ደርሶ እንባዋን እንደሚያብስና በድጋሜ በክብር እንደሚያቆማትም ሙሉ እምነት አለን። ለጌታ ያላት ፍቅርና በጌታ ላይ ያላት እምነትም እጅግ የሚያስቀና እንደሆነ በቅርበት የሚያውቋት ሰዎች ይመሰክራሉ። እሷም እንደዚህ ስትል ተናግራለች። ጌታ ቢፈቅድና ብንኖር በፊታችን ባለው አንድ ቀን ሙሽራው ጌታችን መድኃኒታችን ኢየሱስ ክርስቶስ ሙሽሪት ቤተ ክርስቲያንን ከምድር ሊወስዳት ይመጣል። ልብ ይበሉ። የሚመጣበት ሰዓትና ቀን ባለመገለጹ ከዛሬዋ ቀን ጀምረው በእውነተኛው ተዘጋጅተው ሙሽራውን ሊጠብቁ ይገባል። ሙሽራው በሚመጣበት ያን ጊዜ የዓለም መጨረሻ ይሆናል። በዚህ ሰርግ ላይ ለመታደም የሚያስፈልጉ መስፈርቶች፣ ነጭ ልብስ መልበስ አለቦት። ይህም ንስሐ ገብተው በክርስቶስ ማመኖትን የሚገልጽ ነው። መብራትና በቂ የሆነ ዘይት መያዙትን አይዘንጉ። ታማኝነትና ልባምነት ዋና ዋናዎቹ ናቸው። ታዲያ እርሶ በክርስቶስ ሞትና ትንሳኤ አምነዋልን? እውነተኛስ ንስሐ ገብተዋልን? ዛሬውኑ ይወስኑ። ማራናታ የሚል ጽሑፍ እንግዲህ በፌስቡክ ማህበራዊ ገጿ ላይም አጋርታ ብዙዎች ይህንን የወንጌል እውነት አምነው ወደ አዳኛችን ጌታችን ኢየሱስ ክርስቶስ እንዲመጡም ጥሪን ያስተላለፈች ሲሆን እንግዲህ እንደሰማችሁት ነው። አትሌት ተወዳጇ አትሌት ጀግናዋ አትሌት ገለቴ ቡርቃ ያጋጠማት ነገር ምንም እንኳን አሳዛኝና ልብ የሚሰብር ቢሆንም፣ እኛም እንዳልናችሁ እሷም በጌታ ላይ ባላት እምነት የሁሉ የገጠማትን ነገር ተፈቶና ሁሉም ነገር መፍትሄ አግኝቶ እግዚአብሔርም ደግሞ እንደማያሳፍራት ለክብር መልሶ እንደሚያቆማት እኛም እርግጠኞች ነን። ውድ የይሁ ሚዲያ ቤተሰቦች በዛሬ ፕሮግራማችን አዋቂዋ አትሌት ገለቴ ቡርቃ የገጠማትን አሳዛኝ ነገር እየተናገረችበት ያለንና እንደዚሁም ስለ እሷ ብታውቁት ያለውን ጥቂት መረጃ ያካፈልንበት ፕሮግራም ይህን ይመስል ነበር። በፕሮግራማችን ላይ ያላችሁን ማንኛውንም ማስተያየት ልሰጡን ትችላላችሁ። እኛም በመንፈሳዊ ዘርፍ የተፈጠሩ አዳዲስ ጉዳዮችን ለእናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር በማድረግ እንደዚሁም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቀን እናንተም አምናችሁና ፈቅዳችሁ ከ19ሺ በላይ ሰብስክራይበርስ እንድንደርስ ስላገዛችሁን በዚህ አጋጣሚ መስጋ ናችን ላቅ ያለ ነው። በሚቀጥሉት ብትሰማቸው ብታውቋቸው ባልናቸው አዳዲስ የመንፈሳዊ ዘርፍ መረጃዎች እስከምንገናኝ በያላችሁበት የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።